በዓለም እየሆነ ባለው ነገር እየሆነ ነው ብለህ በምታውቀው ነገር አቅመቢስነት፣ ተስፋ መቁረጥ ይሰማሃል። በተለይም በሕይወትህ ከአንተ ይልቅ ሌሎች ተጽዕኖ እንዳሳደሩብህ ተጽዕኖ እንደሚያደርጉብህ እንደሚቆጣጠሩ ያክል ይመስላል። እነዚህንስ አቃለው የምትላቸው ነገሮች፣ ቀድሜ የጠቀስኳቸውን አቃለው የምትላቸው ነገሮች በዝተው ምናልባትም እብሪት ሆነውብህ አንተ ራስክን ከመቀየር እንቅፋት አልሆኑብህም? እስቲ ስለ እነዚህ ነገሮች እናውራ። ከነዛ በፊት ግን ዮጊ የገላ ሳሙና ላለፉት ስድስት ዓመታት ሳዘጋጀው ስታጠብበት የነበረ ሳሙና ነው። ኤድብል ከሆኑ ለምግብነት የሚሉ ዜቶችን ሳሙና አድርጌያቸው ነበር። የምንታጠበት ከጓደኞቼ ከልጆቼ ጋር ጸጉራችንን፣ ፊታችንን፣ ገላችን እንታጠበታለን። ይህን ሳሙና ፋንሲ ለማድረግ ወይም እንዲወደድ ብለን የምንጨምርበት ምንም አይነት አረፋ ማውጫ፣ ረጅም ጊዜ ማቆያ ደረቅ እንዲሆን ብልን የምንጨምርበት ኬሚካል የለም። ከነዛ ኬሚካሎች የተነሳ እነዛን ኬሚካሎች በማስቀረታችን ሰውነታችን ላይ ቆዳችን ላይ ፀጉራችን ላይ ሊደርስ የነበረውን መንጣት፣ መገርጣት፣ መከርቸፍ አስቀርተናል። በ175 ግራም 300 ብር ይሸጣል። የምታገኝበትን አድራሻ እዚህ ቪዲዮ ስር አስቀምጥልሃለሁ። ጉግል ማፕ ላይ ያንን አድራሻ አስቀምጠ ሰርች ስታደርገው እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ታገኘዋለህ። ይህን ሳሙና እስከ መቼ ድረስ ነው የምታጥበት? ብላይ ሁሉ ልትጥለው ትችላለህ። ረጅም ጊዜ ይቆያል ከአንተ ጋር ለማለት ነው። በ175 ግራም የተዘጋጀ ሳሙና ነው። ትልቅ ነው ሳሙናው፣ ዋጋው ደግሞ ሦስት መቶ ብር ነው። ከዛ ባሻገር ሳሙናውን ገዝቶ ከመጠቀም ባሻገር ይሄን ሳሙና ስትገዛ በዚህ ቪዲዮ ወይም በዚህ ዩቲዩብ ቻናል ትውልዳችን ላይ ልናደርስ የምንፈልገውን ልናሳርፍ የምንፈልገውን ፖዚቲቭ ኢምፓክት ታግዘናለህ። አንተም አጋር ትሆናለህ ማለት ነው። እንግዲህ ወደ ዛሬው ቪዲዮ ስንመጣ ይህን እንግዲህ የምነግርህ የዛሬውን ቪዲዮም ያው ሌሎቹንም የዩቱብ ቻናሉ ላይ የአባወራ ቻናል ላይ የሚያስቀምጣቸው እኔ እንግዲህ ረጅም ጊዜ የደከምኩበትን አስር ዓመትም እዛ ውስጥ ተቋም ውስጥ ገብቼ የደከምኩበትን የገነባሁትን ያበለጸኩትን ሶስት ልጆች ያፈራሁበትን ትዳር ያጣሁኝ የደከምኩበትን ሀብትና ንብረትም ያጣሁኝ እንደገና ከአዲስ ለመጀመር የተገደድኩኝ ሰው ነኝ። እንግዲህ ከዛ የሕይወት ልምዴ ነው የምመክረህ ምነግረህ እንጂ መጽሐፍ አንብቤ ዩቲዩብ አይቼ እንዳልሆነ እንድታውቀው ነው ይሄ ምነግርህ ነገር ማለት ነው። አሁን ትውልዳችን ዘንድ የማየው በወዳጆቼ ዘንድ ወይም እዚህም ስልጠናም ሲመጡ እኔ ጋር በፍኖተ አባወራ ስልጠና የአባወራውን መንገድ ስልጠና ለማግኘት ሲመጡም የምንረዳው ነገር ምንድን ነው፣ በጣም ብዙ የሚሰሙት ኮንሱም የሚያደርጉት የሚሸምቱት ነገር አላቸው። ከየቴሌቪዥኑ ከየሶሻል ሚዲያው ከዩቲዩብ በሉት ከቲክቶክ በሉት ብዙ የሚሰሙት ነገሮች አሏቸው። በተለይም ደግሞ ዓለም እንዴት በአምባገነኖች ቁጥጥር ስር እንደሆነች እነዚህ አምባገነኖች የማይታዩ በዓይን የማይታዩ በእጅ የማይዳሰሱ የቱ ጋር እንዳሉ የማይታወቁ ግን ሀገራትን ሀገራት ውስጥ ያሉ ተቋማትን የሃይማኖት ተቋማትን መንግስታዊ አስተዳደሮችን ሌሎችንም ሲቪክ ሰርቫንት የሆኑ ኮርፖሬት ካምፓኒዎችን ተቆጣጥረው ትውልዱን በባርነት እንደሚያስተዳድሩ ከዛ አንፃር ራሳቸው አቅመ ቢስ ሆኖ እንደሚታያቸው እነሱ አቅመቢስ ሆኖ ሰውነታቸው እንደሚታያቸው የነሱ ተጽዕኖ የነሱ ኢንፍሉወንስ የነሱ እንቅስቃሴ ምንም ማድረግ እንደማይችል ወይም ደግሞ መቀየር እንደማይችል አምኖ የተቀመጡ ብዙ ሰዎች አሉ፣ ወይም ወዳጆች አሉ። አዎ እንደዚህ ነገሮች የሉም አይደለም አሉ። ግን እዚህ ውስጥ ገብቶ ለምን እንደሚያስቡ ለምን እንደሚጨነቁ አይገባኝም። እኔ የሚያስጨንቅ የሚያሳስብ ነገር ጭራሽ አይደለም እያልኩኝ አይደለም። ግን እነሱ ማን ናቸው መጀመሪያ እነሱ የቱ ጋር ነው ያሉት? እኔ ማን ነኝ ማለት ያስፈልጋል አይደለ? እኔ ማነኝ? ምን የቱ ጋር ነው ያሉት? ከዛ ተጽዕኖ ስር ያንን ተጽዕኖ መካዳ አይደለም ግን፣ ምንድነው ነው ቢያንስ እኔ ደግሞ ያ ነገር ካለ እኔ እዛ ውስጥ ምንድነው ኮንትሪቢዩት ላደረግ የምችለው ኢን ፖዚቲቭ፣ ወይ ያንን አምባገነነት ለመጣል ያንን መጥፎ ነገር ለመጣል የሚጠሉትን ሕይወት ለመጣል ከዛ ነገር ለመሸሽ ይህን ነገር በተደጋጋሚ ከብዙ በዙሪያ የከማገኛቸው ሰዎች አስተውላለሁ ብዙውን ጊዜ ይሄንን ላይክ ሰበብ፣ ብሶት የሚደረድሩ ሰዎች ሰነፎች ናቸው። ራሳቸውን መቀየር የማይፈልጉ ናቸው። ራሳቸውን ቢቀይሩ ምንም ጥቅም እንደሌለው ለራሳቸው ሰበብ ይሰጡትና፣ ኤክስኪዝ ይሰጡትና በዛው በስንፍናቸው ብሶታቸውን እያመነዠጉ ይኖራሉ። ብሶተኝነታቸው ላይ በቃ ይሄ መንግስት እንደዚህ ያረገን፣ ይሄኛው የሃይማኖት ተቋም እንደዚህ ያረገን፣ ይሄኛው ዘር እንደዚህ ያረገን፣ እንደዚህ አይነት ኒው ወርልድ ኦርደሮች ምናምን እንደዚህ ያደረጉን፣ እነዛ ደግሞ እንደዚህ እያደረጉን፣ እነዚህ ደግሞ እንደዚህ። በቃ አለቀልን፣ ምንም ማድረግ አንችልም። ይህንን ብናረግም ያንን ብናረግም በዚህ አድርገው በዛ አድርገው ያጠፉናል። ይህንን ያስባሉ። ይሄ ብቻ አይበቃቸውም እኮ በሚገርማቸው ነገር እንደዚህ አይነት ኤክስኪውዝ እና ብሶት ከማምጣታቸው የተነሳ ከስንፍናቸው የተነሳ ይሄ ብቻ አይበቃቸውም። በሰው ብቻ ይወሰኑ፣ ወደ እግዚአብሔርም ደግሞ ይሄዳሉ። እንዴት አይነት ጨካኝ አምላክ ቢሆን ነው ይሄ ሁሉ ድሃ፣ ይሄ ሁሉ በሽተኛ፣ ይሄ ሁሉ አይኑ የፈረጠ እግሮ የተቆረጠ ሰው እያለ እንዴት ዝም ይላቸዋል? ይሄ ሁሉ አምባገንነት ዓለም ላይ እያለ፣ ይሄ ሁሉ ጨካኝነት ዓለም ላይ እያለ፣ ይሄ ሁሉ ኢፍትሐዊነት ዓለም ላይ እያለ እንዴት ዝም ብሎ ይኖራል? ይሄ ሁሉ ሰው በረሃብ ሲሰቃይ፣ ይሄ ሁሉ ሰው በጦርነት ሲሰቃይ ስትሰማቸው፣ እንዴት አይነት አረቋ ሀሳቢ፣ እንዴት አይነት ደግ፣ እንዴት አይነት ሩሩ፣ እንዴት አይነት ጥሩ ሀሳቢ እንደሆኑ ለማሳየት ይሞክራሉ። እንደዛም ይመስላሉ፣ ግን ውሸታም ናቸው። ብሶተኛ ናቸው። ከዛ በብሶትነት ከተወሸቁበት ዋሻ ውስጥ ስለሆነ መናገር የሚፈልጉት እዛ እነሱ ያሉበት የተሸሸጉበት ዋሻ ውስጥ የብሶት ዋሻ ውስጥ ደግሞ ኃላፊነት ቦታው አይደለም። ተጠያቂነት ቦታው አይደለም። ተጠያቂነት እዛ ዋሻ ውስጥ አያድርም። ስለዚህ ለየትኛው ሕይወታቸው ተጠያቂ እንድታረቋቸው አይፈልጉም። ተጠያቂም አይሆኑም። ለምን እዛ እነሱ የሚኖሩበት የከተሙበት የብሶት ዋሻ ውስጥ ኃላፊነት ቦታ ስለሌለው ኃላፊነትን ስለማያስገቡት ስለማያሳድሩት አይሰሟችሁም። ካልሲን ጠበ ብትሉት ኃላፊነት አይወስዱ ምን ያረጋል። ይህንን አድርግ ምን ያረጋል። ያው ዓለም እኮ መጥፊዋ ነው። ምን እዚህ ዓለም ላይ እኮ ምንም ፍትሐዊነት ነገር እኮ እንዴት እንደተሰደዱ እንዴት መከራቸውን እያዩ እንደሆነ ይሏቸዋል። ይህንን የሚናገሩት አሁን እንዳልኳችሁ እድሉን እንኳን ብሰጣቸው ፍትሐዊ ለመሆን ፍትሐዊ የሚያረግ ምንም የገነቡት ነገር የላቸው ሰዎች ሲጀመር ምንም የገነቡት ነገር የላቸው ብሶተኛ በሚኖርበት ብሶተኛ በተቀመጠበት ብሶተኛ በሚገኝበት ጊዜ ቦታና ሁኔታ ውስጥ በየትኛውም አጋጣሚ በየትኛውም መልኩ ለተውት ለሌላው ዓለም ላይ ለራሱ ህይወት ኃላፊነትን መውሰድ አይፈልግም። ለራሱ ህይወት ኃላፊነትን መውሰድ አይፈልግም ና ለተጎሳቆለ ለተጎዳው ህይወቱ ተጠያቂ መደረግም አይፈልግም። ተጠያቂው ማን ነው? ይሄ መንግስት ተጠያቂው ማን ነው? ይሄ ጎሳ። ተጠያቂ ማን ነው? ይሄ ሃይማኖት። ተጠያቂው ማን ነው? ኮንስፓሬሲ ቲዮሪስቶቹ ገለመኔ የሆነዎቹ አካላቶች ወይም ቻይና ነች፣ ወይም አሜሪካ ነች፣ ወይ እንግሊዝ ነች፣ ወይ ጣሊያን ነው። ይሄን እሱ ብቻ አይደለም፣ ምናልባትም ቅድመ አያቱ ሲሉት ነበር፣ ከዛ አያቱ ብሎታል፣ ከዛ አባቱ ብሎታል፣ ከዛ እሱ ወርሶታል። ምንም ከዚህ አይነት ህይወት ለመውጣት ሙከራ አያደርጉም። ምንድን ነው የኔ ሚና? ምንድን ነው የኔ ድርሻ? እጄ ላይ ምን አለ? ምን ተሰጥቶኛል? ሌላውን ተውት። ሰው ምቀኛ ነው ብንል፣ ሰው ክፉ ነው ብንል፣ ሰው ጨካኝ ነው ብንል፣ እንዳው የሰማዩ አባት አለ ምን ሰጥቶኛል? በሰውነቴ ውስጥ ምን አለ? ሰው ሆኜ የተሰጠኝ ምን አለ? ይሄ ጎሎብኛል፣ ይሄ አለኝ፣ ይሄ ጎሎብኛል፣ ይሄ አለኝ። ስለዚህ የጎደለውን ትቼ ያለኝን ይዤ በዛ ባለኝ ነገር ወደ ወደ የምፈልገው ማንነት መሄድ አልችልም፣ ወደ የምፈልገው ቦታ መድረስ አልችልም። እንዳ ወደምፈልገው ማንነት ደረጃ ላይ መውጣት ባልችል ወይም የምፈልገው ቦታ ባልደርስ፣ ግን ወደዛ እየዳከርኩ እሞታለሁ እንጂ ወደዛ እየዳከርኩ አልፋለሁ እንጂ እንዴት ቁጭ ብዬ በብሶት ዋሻ ውስጥ ተወሽቄ ለራሴ ሕይወት ለራሴ አለመለወጥ ሰበብ ስደረድር እገኛለሁ? አሁን ትውልዳችንን እየበደለብን ያለው እየጎዳብን ያለው ነገር ይሄ ነው። ብሶተኛ ኤቭሪዋን ኢዝ ብሶተኛ። ሁሉም ብሶተኛ ነው፣ ሁሉ አማራሪ ነው። ሆዱ ያልባሰው ማን አለ? ላይክ ዛሬ ዛሬ ጊዜ ላይ ቢሊዮነር ነው የምትሉት ሰው የማያማርር ማናለ። ደሃ ነው የምትሉትም ያማራል፣ ሀብታም ነው የምትሉትም ያማራል፣ ሚሊዮነሩም ያማራል፣ ሶስት መኪናን አንከባሎ ግቢ ውስጥ የሚያስገባውም ያማራል። በቀን ሶስት የሚበላውም ያማራል፣ ሌላውም ያማራል፣ ትዳሩ የፈረሰበትም ያማራል፣ ያገባውም ያማራል፣ ልጅ የወለደውም ያማራል፣ መሐኑም ያማራል፣ እናቱ የሞተችበትም ያማራል። ኤቭሪዋን ላይክ አፍ መፍቻ ቋንቋችን ሆኗል ብሶት። ወንድም አለም ብሶተኛ ሆነ፣ በተቀመጥክበት ቦታ ብሶተኛ ሆነ፣ በምትኖርበት ጊዜ ብሶተኛ ሆነ። በተገኘበት ሁኔታ ራስህን መለወጥ መቼም አትችልም። ራስህን የምትለውጥበት እድሉን እንኳን ብታገኝ አትለውጥ። ለምን? ከዛ ውስጥም ከዛ ውስጥም ብሶት ትፈልጋለህ። የምታማርርበት የተጓደለ ነገር ነው ማየት የምትፈልገው ካገኘህበት ራስን እንድትለውጥ ከተሰጠህ ከተሰጠህ ነገር ውስጥ የጎደለውን ፈልገህ በዛ ላይ ማለቃቀስ ነው የምትፈልገው፣ ማላዘን ነው የምትመርጠው። ምክንያቱም ይሄ ብሶተኛ መሆንና አለመሆን ኦላባ ቾይስ የምርጫ ጉዳይ ነው፣ የምርጫ ጉዳይ ነው። ትዳሩ የፈረሰበት 15 ዓመት 20 ዓመት የገነባው ሀብት ሀብት ንብረቱን በፍቺ ምክንያት ያጣው እንደገና ሀ ብሎ ኑሮን የሚጀምረው እንዴት ካንተ እኩል ያማርራል? ወይም ደግሞ እሱ ብሶተኛ ሳይሆን እንዴት አንተ ብሶተኛ ትሆናለህ? ሀውካም ስለዚህም፣ ማማረር ብሶተኛ መሆኑም ወይም ደግሞ ግሬትፉል መሆኑም አመስገኑም ሰላ ቾይስ የምርጫ ጉዳይ ነው፣ የምርጫ ጉዳይ ነው። ወደ መረጥከው ህይወት ያዘነብላል። ያ የመረጥከውን ታገኘዋለህ፣ ይሰጠሃል። ብሶተኛ ሆነ ከኖርክ እንደዛው ብሶተኛ የሚያደርግ ነገር እየተጨመረ እየተጨመረ ይቀጥላል በህይወት ያለህበት ቦታ ካለህበት ቦታ አንፃር ከወደቅበት ቦታ አንፃር የሚያሳዝን ነገር አይኖረብህም፣ የለብህም እያልኩኝ እየካርኩኝ አይደለም። ነገር ግን ከዛ ከወደቅበት ቦታ ያጣኸውን ነገር የተጎዳኸውን ነገር ቁጭ ብሎ እየቆጠሩ እሱን ደግሞ ያደረሰብህ እሷ ነች፣ እሱ ነች፣ እነዛ ናቸው፣ እነዚህ ናቸው፣ እነዚህ ናቸው እያሉ ማላዘኑ መነፋረቁ ህይወትህን ቢያከፋው እንጂ አያሻሽልልህም አያሻሽልህም ብቻ ሳይሆን ማውራቱም እራሱ ሰው አያዝንልህም። ሰው እንዲያዝንልህ ማድረግ ምንም ጥቅም የለው። ስናዘነልህም ምንም አያደርግልህም። ሲጀመር አሁን ለምሳሌ እንደዚህ አይነት ነገር እኔ ጋር ብታወራ አልሰማም፣ በጭራሽ አልሰማም። ምክንያቱም እኔ እንኳን ለአንተና ለራሴም እሱን የምሰማበት ራሴን የምሰማበት ጆሮ ስለሌለ። የራሴ ሰውነትም ብሶትና ሮሮ እንዲያወራ እድል ስለማልሰጠው ስለማያወራም ስለማይጮህም ማለት ነው። ስለዚህ ለአንተ እድል አልሰጥህም፣ ጆሮ አልሰጥህም። በጭራሽ ጆሮ አልሰጥህም። ራስን የምታሻሽልባቸው ራስን የምትቀይርባቸው ብዙ አጋጣሚዎች አሉ። አንተ ምናልባት ያሰብካቸው እነዚህ ያደረጉኝ እንደዚህ ያደረጉኝ፣ እንደዚህ ያደረጉናል፣ እንደዚህ ያደረጉናል፣ እንደዚህ ይደፉናል፣ እንደዚህ ይገፉናል የምትላቸው ሰዎች እንዳው ቢያደርጉ እንኳን ግን ያንተ ድርሻ ምንድን ነው? ያንተ ሚና ምንድን ነው? ዋትስ ዩር ሮል? አንተ እዛ ውስጥ ከወደክበት አቅመቢስነት ከተገኘህበት አልጫነት ለመውጣት ያንተ ድርሻ ምንድን ነው? ምን አደረክ? ምን እያደረክ ነው? ችግሩ የቱ ጋር ይጎላል መሰለክ? እንደዚህ ብሶተኛ ሆነ ተቀምጠህ እንደገና ደግሞ ሰው ከራሱ ሕይወት እንኳን ተነስቶ ልምከር ሲልህ የማትሰማ እብሪተኛ መሆን ነው። መስማት አይፈልግም ብዙ ሰው። አውቃለሁኮ አውቃለሁ እኮ አንተ የምትለውን እኮ አውቃለሁ። እንደዚህ ማለት እኮ ፈልገ ነው። አውቃለሁ እኮ አውቃለሁ። እኔ እኮ ጠፍቶኛል አይደለም። አውቃለሁ ግን እኮ ታውቃለህ አይደል በቃ ዓለሙ እንደዚህ የተያዘ ነው የተሳሰረ ነው። በቃ እንደዚህ ሆኖ የሃይማኖቱ አባቶቹም ፖለቲከኞቹም እና የውጭ መንግስታት እጅም ረጅም ሆኖ በቃ እንደዚህ የአየር ንብረቱም እየተቀየረ ክላይሜት ቼንጁ ምናምን፣ በዛ ላይ ክረምት ገብቶ የኑሮ ውድነቱ ጂሰስ ክራይስት። ካወቅ ታዲያ ለምን ራስን አትቀይረም? ለምን ታላዝናለህ? ከእኔ የተሻለ ገቢ ከእኔ የተሻለ ኑሮ ከእኔ የተሻለ አድቫንቴጅ ከኔ የተሻለ ዋሬቨር ካይንድ ኦፍ ሪሶርሶች ካሉ ወይም እውቀቱ ካለ ለምን ራስን አትቀይርም? ለምን ታላዘናለህ? ወንድም አለ ግሬትፉል እንዳትሆን ምንድን ነው የከለከለ? ሶላባዎቹ ይስቆ የምርጫ ጉዳይ ነው። በብሶት ዋሻ ውስጥ ተወሽቀህ አሁንም ቢሆን ለህይወትህ ኃላፊነት መውሰድ አትችልም። ከዛ ከብሶት ዋሻ ውጣ። ከዛ ቪክቲም ሁድ ውጣ ሚስቴነች እንደዚህ ያረገችኝ። ባሌ ነው እንደዚህ ያረገኝ። ይሄ መንግስት ነው እንደዚህ ያረገኝ። ይሄ ዘር ነው እንደዚህ ያረገኝ። ይሄ ጎሳ ነው እንደዚህ ያረገኝ። ይሄ ጣሊያን መንግስት ነው እንደዚህ ያረገኝ። ይሄ ቻይና መንግስት ነው እንደዚህ። ሰበባ ሰበብ እየደረደርክ ኃላፊነት ካሉ ስርክኮ ኃላፊነት ባሉ ስርክበት ህይወት ላይ ማን ለውጥ ሊያመጣ የሚችለው አንተ ነው እኮ። የኔ ህይወት ነው ይሄ ህይወት የኔ ህይወት ነው። ልቀይረው የምችለው እኔ ነኝ ከኔ ወዲያ ማንም አይመጣልኝም ብለህ አንተ ነህ በህይወት ላይ ላለው ነገር ኃላፊነት ወስደ ለጎደለው ነገር ተጠያቂ ሆነ? ስትነሳ መቀየር የምትችለው አንተ። ኃላፊነት ካልወሰድክ ማንም አይቀይርልህም። ከንፈሩ መጥቶ ያልፋል ሁሉ ምን ወጣው። ሁሉም የራሱ ህይወት አለው። እኔም ጋር ብትመጣ እንደዛው ነው። የምናደርገው ነገር ቢኖር ስልጠናችን ላይ አንተ እኔ ከወደኩበት አንተ ሳትወድቅ ቀድመ የምትነሳበት የምትቆምበት ነገር ነው የምሰጠ። በተረፈ ግን ህይወትህን መቀየር የራስ ግዴታ ነው። 16 ሰዓት ከኔ ጋር እዚህ የፍኖተ አባወራ ስልጠና መውሰዱ አይደለም። መቶ ስልሳ ሰዓትን ብትወስድ አንተ ህይወትህን ለመቀየር ፈቃደኛ ካልሆንክ ማንም አይቀይርልም። ሄኖክ የራሱ ህይወት አለው፣ ከበደም የራሱ ህይወት አለው፣ አለሙም የራሱ ህይወት አለው። አንተ ጋር ምንም ሊያደርጉ አይመጡም። ስለዚህ ወንድም አለም ከብሶት ዋሻ ውጣ። የተወሸቅንበት ሁላችንም የተመሸግንበት፣ የመሸግንበት የብሶት ዋሻ አለ። መቀየር ራሳችን መቀየር የማንፈልገው ሰዎች፣ ዩቱብ ላይ ወተንም የምናለቅስና የምናላዝን ሰዎች፣ ሁል ጊዜ ለእኛ መውደቅ፣ ለእኛ መጎሳቆል ሌሎች ላይ ጣታችንን የምንቀስር ሰዎች ወንድም አለም፣ ተንትነ ተንትነ ተንትነ አንድ መጽሐፍ ሁለት መጽሐፍ ሶስት መጽሐፍ ብዙ የዩቲዩብ ቪዲዮ ስለሰራህ ከወደክበት አቅመቢስነት አልጫነት፣ መቼም ከፋትል እየባሰብህ ከድጥ ወደማጥ ትገባለህ እንጂ ስለዚህ ስለ ሚስት ክፋት፣ ስለ ባለ ስለ ወንዱ ብቻ ላውራ፣ ስለ አንተ ብቻ ላውራ። ስለ ሚስት ክፋት፣ ስለ መንግስት ክፋት፣ ስለሆነ ጎሳ ክፋት፣ ስለሆነ ማህበረሰብ ክፋት፣ ስለሆነ ሰፈራችሁ ሰው ስላለ ክፋት፣ ስለ ሴቱ ክፋት፣ ስለ ምናምን ክፋት፣ ስለ አየር ንብረቱ ክፋት፣ ስለ ዓለም መንግስታት ክፋት፣ ስለ እነዚህ ስተነትን አጥቷል። እነዚህ ለኔ ለመንገርም አትምጣ አልሰማም፣ መቼም አልሰማም። ሳላቀው ቀርቼ አይደለም፣ ግን በብሶት ላይ የኖረ የቆመ ሩት፣ ድ የሆነ ስሩን የሰደደ ሰው መቼም እንደማይቀየር ስለማቅ፣ አንተም ከዛ ከብሶተኝነት እስካልወጣ ድረስ ሰው እንደማትሆን ስለማውቅ ተውልሃለሁ። እምቢ ካልክ ግን መንገዱን ጨርቅ ያድርግልህ። አትምጣኔ ጋ። ብሶተኛ ትውልድ ምንም አይነት ሪሶርስ፣ አቅም፣ ሀብት፣ ዕውቀት ቢሰጠው ስኪል ክህሎቶች ማለት ነው። ከዛ ከብሶቱ እንዲወጣ ካልተደረገ ወይም ደግሞ እንዲወጣ መውጣትን ካልፈቀደ ካልመረጠ እነዚያ ሁሉ ሪሶርሶች ብሶቱን የሚያባብሱበት የሚያራግቡበት እንጂ የሚያራግብባቸው እንጂ አይወጣባቸውም። ስለዚህ ከብሶቱ ስትወጣ ያን ጊዜ መተጋገዝ እንችላለን፣ ያን ጊዜ መረዳዳት እንችላለን፣ ያን ጊዜ አንተም ወደ ኤክሰለንስ መምጣት ትችላለህ። ከዛ ባሻገር ግን ዓለም ላይ ያለውን ክፉ ነገር ሁሉ ቁጭ ብለህ እያበጠርክ እያበጣጠርክ ስላወቅ ስለገባህ አውቃለሁ ብሎ መቆለል ብሶትህን ቢያበስብህ በሽታህን ቢያከፋብህ አቅመ ቢስነትን ቢያባብስብህ እንጂ ምንም አይረዳም። እንዲሁም ደግሞ አንተ ህይወት ላይ የአንተን ህይወት መጎሳቆል የፈለጉ ማንም ቢሆኑ ማንም ቢሆኑ፣ ጓደኛ ሊሆን ይችላል፣ እናት ልትሆን ትችላለች፣ አባት ሊሆን ይችላል፣ ወንድም ሊሆን ይችላል፣ እህት ልትሆን ትችላለች፣ ሚስት ልትሆን ትችላለች፣ ልጆች ሊሆን ይችላሉ፣ ኤኒበዲ፣ መንግስት ሊሆን ይችላል፣ ማንም ቢሆን ያንተን መውደቅ የሚፈልጉ ከሆነ ቁጭ ብለ ስለነሱ ማመንጀግ ስለነሱ ማውራት ስለነሱ እያወራ እያመነሸግ ማዘን ማላዘን መነፋረቁ ምንም ጥቅም የለው። አይደለም እኮ አልገባህም እኮ እሷ እኮ የምታስበው እንደዚህ ነው። ስለሷ ተውና ስለ ራስ እናውራ፣ ወንድም ማለት አይደለም እኮ የኔ ድክመት እንዳለ ሆኖ የኔ ችግር እንዳለ ሆኖ ግን እኮ እሷ የምታስበው እንደ ተውኝ፣ ወንድም ማለት እሷን ተዋት። እሷ ሌላ ሰው ነች። አንተ እኮ ገና አንተ ራስህ እኮ ችግር ውስጥ ነህ። ራስህ በራስህ አፍንጫ፣ እግርህ፣ እጅህ፣ ሰውነትህ፣ አስተሳሰብህ፣ ልብህ፣ ወኔህ፣ የተሰጠህን ነገር እኮ አንተ ራስህ በአግባብ አልያዝከውም። ተዋት እሷን። የተሰጠህን አባቴ የሰጠህን እኮ ነገር እኮ የትም አሽቀንጥረዋል። ሰውነትህን አሽቀንጥረዋል። ላይክ በስነስርዓት ሰውነትህን እንኳን አልያዝከውም። የተሰጠህን መክሊት እኮ በቅጡ አልያዝከውም። መንፈሳዊ ነገርህን ነፍስህን በስነስርዓቱ አልያዝካትም። አእምሮን አልሰበሰብኩም። ወደ አንድ ቋት ወደ አንድ ቦታ አላመጣኸው ራስ ላይ አልሰራም። ራስ ላይ አልሰለጠንክም። ሌት ኒሮ ዋይፍ ሚስቴን ተዋት። ነገር ግን አንተ ተቀየር ስትባል፣ ይህን ነገር እናስተካክል ስትባል ሮጠህ እዛ ብሶት ዋሻ ውስጥ ትወሸቃለህ። ብሶት ዋሻ ውስጥ ለምን ማን አይገባም? ኃላፊነት አይገባም። ኃላፊነት እዛ አያድርም። ተጠያቂነት አይገባም። እዛ ውስጥ ሆነ ስትጠየቅ ትባል፣ ሚስቴ እሷ ክፉ ነች እንደዚህ ነች እንደዛ ነች። አንተ አታውቃትም። አንተ አልተረዳትም አንተ በአንድ በኩል እኮ ስታየው የሚስትህ እንደዛ መሆን አንዱ የአንተ ስራ ነው እንዴ? እንዳንተ አይነቱን ብሶተኛ እንዴት አድርገ አብራ ትኖራለች? ኃላፊነት መውሰድ የማትችል ሰውዬ እንዴት አድርገ እንዴት አድርጋ ልቧን ኃላፊነት መውሰድ ለማይችል ሰው አሳልፋ ትሰጣለች? ንገረኝ እስኪ ወንድም ዓለም። ተው ተራ ሰውነት፣ ስጋ፣ እቃ፣ ንብረት፣ ገንዘብ እኮ አይደለም ልብ እኮ ነው አውጥታ ምሰጠህ እነዛ ነገሮች እኮ ቀላል ናቸው። ብርና ወንበር፣ እስክሪብቶ፣ ጠረጴዛ ወይም እርሳስ ደብተር መስጠት ቀላል ነው። ምክንያቱም ብትጥለው እንኳን ብታበላሸው እንኳን ብታጎለው እንኳን መተካት ይቻላል። ልብን ያክል ነገር አውጥታ እንዴት ሰጣለች? ወይም ደግሞ እንዴት አድርጋ ታምናለች? ኃላፊነትን ለአንተ አሳልፋ ሰጥታ ራሷን፣ ልጆቿን፣ ቤቷን ታስተዳድራለህ ብላ ኃላፊነትን እንዴት አድርጋ አምና ለአንተ ትሰጣለች? በአንተ ኃላፊነት እንዴት ብላ ታድራለች? አንተ ኃላፊነት ለመቀበል ፈቃደኛ አይደለህ። ወይም ደግሞ በተሰጠ ኃላፊነት እሷም ሆነች ሌላ ሰው በሰጠ ኃላፊነት ለሚጎድለው ነገር ተጠያቂ ለመሆን ፈቃደኛ አይደለህ። ተጠያቂነትን ተሸሻለህ፣ ኃላፊነትን ተሸሻለህ። ሁሌ በብሶት ውስጥ ነህ። ወድጅ እኮ አይደለም እንደዚህ እኮ ሆኖ ነው፣ ዝናብ ዘንቦ ነው፣ ኑሮ ተወዶ ነው፣ መንግስት እንደዚህ አድርጎኝ ነው፣ እገሌ አሳዶኝ ነው፣ እገሌ አባሮኝ ነው። እና ወንድም ዓለም ዓለም ላይ የምታየውን ነገር በህይወትህ የምታየው ነገር አቅመቢስ አድርጎ ከሆነ ላይክ ተስፋ እንድትቆርጥ እያደረገህ ከሆነ ወይም ደግሞ በህይወት ላይ ሙሉ ቁጥጥር የለኝም ብለህ የምታስብ ከሆነ ቆም ብለህ ራስህ ከመርመር። ጣትህን የምትቀስርባቸውን ሰዎች ተዋቸው ለጊዜው ቆም ብለህ ራስህ ከመርመር። እስቲ ይሄ እንደዚህ አቃዋለሁ የምትለው ነገር እንደው ዝም ብሎ በእብሪት የለጠጠህ ሊያፈነዳህ የደረሰን መሆኑን አለመሆኑን ቼክ አድርገው። አውቃለሁ አውቃለሁ አውቃለሁ የምትለው ነገር ለመቀየር እንቅፋት የሆነብህ ነገር ስለዚህ በትህትና ትንሽ ሂሚሊቲ አሳይና ትህትና ይኑርክና ሰዎች ወድቀው ተነስተው ከወደቁበት ተነስተው ስለሚያወሩት ነገር ጆሮ ስጥ። ምናልባት አንተም እዛው ተመሳሳይ አይነት ነገር ውስጥ እየዳከርክ እንደሆነ ሰዎቹን ተዋቸውና እነዚ ዓለም ምናምን የምትለውና ተዋቸውና አቅመ ቢስ ያደረጉን ተስፋ ያስቆረጡን፣ አንተ ላይ ተጽዕኖ የሚያደረጉትን ወይም ደግሞ ህይወቱን ይቆጣጠሩታል የምትላቸውን ሰዎች ለጊዜው ተወት ታርጋቸውና እስቲ ራስክን ታዘብ። መጀመሪያ አንተ እነዛ ሰዎች አንተን እንዲያከብሩ በአንተ ላይ እምነት እንዲኖራቸው ኃላፊነት እንዲሰጡህ ምን የገነባኸው ነገር አለ? ምን ገንብተሃል? ምን አሳይታቸዋል? ምን አፍርታ አሳይታቸዋል? ከማላዘን ውጪ ከመነፋረቅ ውጪ ዘወትር ባገኙ ቁጥር ብሶት ከማውራት ውጪ ምን የሚተማመኑበት ነገር ምን በአንተ የሚምሉበት ነገር በአንተ የሚተማመኑበት ነገር ምን አሳይታቸዋል? ወንድም አለም፣ ከብሶት ውጣ። እንዴት ካልክ ደግሞ ና ብቅ በልና ፍኖታ አባወራ ስልጠናን ውሰድ፣ በፍኖ ባባወራው መንገድ ተመላለስ። ከዛ እንዴት አድርገህ ወደ ኤክሰለንስ ወደተጠራህበት ልዕልና ልሕቀቱ መድረስ مدرس እንዳለብህ ታያለህ፣ ወይም ደግሞ ትማራለህ። በርታልኝ ወንድም አለም።